እና ላሟ ይሄው እንግዲህ ልጅ አልወጣም አለ። ምን ይሻለናል? ይሄው አልወጣም አለ። አሁን ዶክተር ይጠራ ወይስ ምን ትብኛላችሁ? ምከሩኝ እስኪ። ያለዛ እንዴት ነው የሚወጣው? ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ኤስ አር ፋሚሊ እንዴት ናችሁ አላችሁ? አለን አለን አለን። ሹፉ አዲስ ልጅ ተወልዷል። ምንድነው አዲስ ምንድነው የሚባለው? ጥጃ ዛሬ ተወለደች፣ ከሰዓታት በፊት ይሄው ላሟ ራሱ ገና እንትና እንግዲያ ልጇ ነው የሚባለው አልወረደም፣ እንግዲያ ልጇ አልወረደም። እስካሁን የተወሰነ ሰዓት ቆይታለች፣ ግን አልወረደላትም። እጅቶ ይቻት ማሻአላ ተባረከ እሻአላ ተባረከ። እንደምታዩት ነው እንደምታዩት አካባቢው ይህን ይመስላል። እዚ ጋ ከብቶች ነው እዚቶን የዋት ጋ ሁለት አሉን ትልልቆች። እናንተ አላችሁ አላችሁ እነዚህ ው እነዚህ እዚያ ሰው ማሻአላ ተባረከላህ። ይኸው እነዚያ ሁለቱ ይቆዩ ናቸው። አሁን እዚህ ጋር ሌላ በይ ዝም ብለሻት ወይም አዲስ ተወልደህ ነው። አንቺ እንኳን ደህና መጣሽ፣ እንኳን ደህና መጣሽ ወደ እኛ ሰፈር።

አላ እንዴት እንደምትታለብ አለሁ ኋላ። እረ ባለጌ ናት። ነይ ነይ ነይ። አትጠገነው በቃ ጠጋስል። ወላ አዛ ናት። አላቅላትም እኔ። እንዴት እንደምት ለማንኛውም ይሄን የመሰለት መጋትገት ስለዚህ ዱ አድርገዋለች። አይ ሴት ናት ደግሞ ይች። እነዛኞቹ ሁለቱ ወንዶች ናቸው፣ ይቺ ግን ሴት ናት። እና ላሟ ይኸው እንግዲያ ልጅ አሎጣማለ። ምን ይሻለናል? ይኸው አሎጣማለ አሁን ዶክተር ይጠራ ወይስ አላችሁ? ምከሩኝ እስኪ ያለዛ እንዴት ነው የሚወጣው ተረጋጊ። እንዴት ነው የሚወጣው? ያላ ምክር ለግሱኝ። ይኸው ፋሚሊ እንዳልኳችሁ ነው። ምክር ለግሱኝ ያላችሁ አልለግሱኝ። ጎትቼ ላውጣው እንዴ? ላውጣው ጎትቼ ኦኬ።